ለነቢያችን ሰለላሁ ዐለይሂ ወሰለም ትውልድ የመጀመሪያው ወይም የመጀመሪያዋ ሸሂድ ማን ትባላለች ሸሂድ ሱመያ አሁን ወደ ወንዶች ሊሄ በጣም ጥሩ ከባሪያዎች መጀመሪያ እስልምናን የተቀበለው ማን ይባላል ከላይ ያለ ወንድማችን መልስ ማነው የሚለው ወንድ ነህ አይደለ ከነቢያቸው ሰለ ላ ስለጎማ ትውልድ ከባሪያዎች የመጀመሪያው ስለምና የተቀበለው ማን ይባላል? ከሀበሻ ወይ ወይስ ከየትኛው ከሀበሻ ነው? ማት ባሪያ ሲባል ሀበሻ አለ፣ ሮም አለ፣ ቢላል አለ። ቢላል ይኖራባ ይላል ኑረ። ባህር እሺ፣ ከህፃናቶች መጀመሪያ እስልምናን የተቀበለው ማን ነው? መልስ አሊይ ብን አቢ ጣሊብ። ማሻአላህ አሁን በጣም በርካታ ሀዲቶችን

የጀነት ታላቅ ሴት ተብላ ወይም ደግሞ ሰይደት ኒሳ ኢል ዓለም ወይም የዓለም ሴቶች ታላቅ ሴት ተብላ የተገለጸችው ማንኛው ልጃቸው ነች? ከነቢዩ መሐመድ ስላ ሰለም ልጆች ፋጢማ። ፋጢማ ጎበስ ልጅ ፋጢማ ሰይደት ኒሳ አልዓለም ብሎ ነብ ስላ ስለም ገልጸታል። ያለማሽ የሚረብሽ ድምፅ የለም፣ ግን የሚውት እምቢ አለኝ እያስኳር ችግር የለውም። እሺ ወንድማችን ተዘጋጅ። ወንድማችን ችግር የለውም የሚረብሽ ቦታ ላይ ካልሆናችሁ ሜታት አላህ ነው ምርጫ ይኸውልህ ሜተህን በላይ ሰማኛለሰማኛለሚሰማለሁ ኔትዎርክ ይዘገያል። ሌላ አንድ ሰው ይላክ በሱ ኔትወርካችን ከዘገየ ምናን ትወጣለች ጊዜ ለማ እሺ፣ አንድ ወንድ አንድ ወንድ ስን ተክቶ የሚወዳደር ነጥብ እየተያዘልን ነው። ግን ደግሞ ሁለት ሴት ምቷለ ሁለት ወንድም አለ በቂም ነው ባይገባም ማለቴ ነው። አንደኛ ወንድማችን ተወዳዳሪ ያደላሚ ነኝ ብለል ለአሸነፉት የሚሸልም ነው። እሺ አደም፣ ተነሳ፣ ተረኛ ና አንተ። በስምት ከምትጠየቀው ጥያቄውን መልስ። የተጠየቀው እሽኩልቲ ነቢያቸው ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ከወንዶች አንደኛ ማንን ትወዳላችሁ ተብለው ማንን ነው ያሉት? አደም ና፣ ጎግል አለ ስራም ጋ እንዳትሄድ አደም። አይሰማህም? ማን ነው ያሰብ ኔትወርክ ከእኔ ነው የሚዘገኘው? ከነሱ ነው አንተ፣ አለፈው። እሱ ከነሱ ነው። የአንተ ኔትወርክ ጥሩ ነው። አይቻልም። አደም እየጠበኩህ ነው። አንት ሁለት ሶስት፣ ነው ያ ሰው። አቡ ሁረይራ አይደለም? ነው ያ ሰው ነቢያችን። ማሻአላህ ሰሚራ ተጠይቂ ነው። ነቢያችን ሰለላሁ አለይሂ ወሰለም ከሰዎች ሁሉ ማንን ትወዳላችሁ ተብለው ማንን ነው ያሉት? ከሰዎች ከሰው ሁሉ ማንን ትወዳላችሁ ሲባሉ ማንን አሉ? ለእህቴ ያሳልፍልኝ፣ ይሄን ለእሙ ፈይሰል እሺ። ሞሻንቺ ያልበለተች ሚያዝ ከሽራስታ እሙ አይሰል ማን ነው ከሰዎች ሁሉ ማንን ትወዳላችሁ ሲባሉ ነብስ ላ ስልም ማንን ነው ያሉት? እኛ ለመቶቻችን

ሰባት እኮ በስልች ቀጣይ፣ ሰሚራ፣ ነቢያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ ስንት ናቸው? ሴቶቹ ስንት ናቸው? ወንዶቹ ሶስት፣ ሴቶቹ አራት። ሴቶቹ አራት፣ ወንዶቹ ሶስት ስማቸውን ዘብሬ ልዘረዝርል ይችላለሁ። ከመለሳቸው አለቀ። አደም ቀጥል። የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ ማን ማን ይባላሉ? ቃሲም፣ ኢብራሂም፣ አብደላ። አደም ተናሳ፣ ፈጠን በሉ። ካላስገባችሁ ከዚህ እንመልሳለን። እሺ፣ ሌላ ሰው፣ አንድ ሰው ይላክ። አደም አለ ካላውቃችሁት አናውቅም እያላችሁ፣ ሽ አለ። እሺ፣ ወንዶች የልብስ ላ ስለም ልጆች ማን ማን ይባላሉ? ሸበካ ከዘገየ አንድ ወንድ ማን ነው የሚገባ በሱ ቦታ? አንድ ወንድ ማን ነው የሚገባ በሱ ቦታ? እኔ እያለ ነው። እሺ፣ በቃ አብድራህማን ይባላል። እሺ፣ አብድራህማን መልስ። በቃ ቀጥል። ከዚሁ አብደሰላም ነው የሚለው የነቢያችን ሰለላሁ ዓለይሂ ወሰለም ወንድ ልጆች ማን ማን ይባላሉ? አብደሰላም አለ

ካላውቃቸው የታናወቅ ነበሩ ችግር የለው። ኢብራሂም እሺ፣ ጀማል መልስ። የነብስ ላ ለ ስለም ወንዱስ ልጆች ማን ማን ይባላሉ? ኢብራሂም፣ ቃሲም፣ አብዱላህ፣ አብዱላ። ማሻአላህ እሺ፣ ሌላ አንዱ እንዲላክ በቃ በትክክል መመለስ የምትችል ልጆች፣ ጠንካራ ልጆች ካላችሁ እናንተ ኛ በሉ አሽከወንዶች አንድ ተካራች ሴቶች እሺ፣ አንድ ሰው በቃ ይግባሽ ያው፣ እሺ እሺ፣ ኢብኑ ኑር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ